ጋይስ፣ ይመስለኛል አራተኛ ልጄ እርጉዝ ነኝ። እኔ እንጃ ማመን የከበደኝ ግን በቃ የሚሰማኝ ስሜት ከዚህ በፊት ልጆችን እርጉዝ በነበርኩበት ሰዓት የነበረኝ ስሜት አለእና ይመስለኛል አራተኛ ልጅ እርጉዝ ነኝ እና ቴስት ማድረጊያውን ገዝቻለሁኝ። አሁን ኪድ የለም፣ ሰው ከመምጣቱ በፊት ቴስት አድርገን ያለውን ውጤት እናያለን ማለት ነው። አራተኛ ልጅ ግን በዚህ ፍጥነት አይከብደም። አልተኛ ብሏል፣ ኪድ አልተኛ ብሏል። ምን እንደሚሻል አላውቅም። ቴስት እናደርጋለን አሁን ማለት ነው። አረ እናንተ ስቀልድ ነው። በዚህ ፍጥነት ከአመት ከአራት ወር ምናምን ውስጥ ድጋሚ እርግዝና አይከብድም። አረ አውቄ ነው። ገና ኮ ሶፊ አመት ከአራት አምስት ወሩ ነው። ሰው ዛሬ በከባዱ ኪድን ፍራንክ ላደርገው ነው። እንደምታዩት ይህን ቴስት ማድረግ ገዝቻለው። ይህንን ግን እርጉዝ መሆኔ የማረጋገጥበት በምን መሰላችሁ? አሁን ጤና ጣቢያ እንሄድና እናት እንፈልጋለን እርጉዝ እናት እንፈልግና የእሷን እንለምናታለሁ ቴስት ላደርግበት ምናምን ብዬ፣ ያው ሸንት ትሸናና ከዚህ አይነት ቴስት አድርገን ሁለት መስመር ሲኖረው እኔ እርጉዝ እንደሆንኩኝ አረጋግጣለሁ ማለት ነው። ይህን ሁሉ ፕሮሰስ የማደርገው ደግሞ ለምንድነው ታውቃላችሁ? ኪር ከዚህ በፊት አራተኛውን እርጉዝ ከሆንሽ ግን የምር ነው የማወራቸው አራተኛውን ልጅ እርጉዝ ከሆንሽ ቤት እገዛልሻለሁ ብሎኛል። ወይም ግን መከላከያ እኮ አናደርግም እናንወስድም። አንድ ላይ ሶ አረግዝሽ፣ ግን ምን ይሰማዋል? ምንም ጥቅሙ ነገር የለም ብዬ ነው። በቃ አረግዝሽ ነው። እሺ፣ አራተኛውን በዚህ ፍጥነት ስታረግዢ ምታደርግልኛለህ? አንቺ ልጅ እንደገና ነው። ምን ትፈልጊ? ችግር ከተማ ላይ ቀረብ ያለ ቦታ አሪፍ ችግር የለው። አቅማችን ያማከለበት ታይም ይሁን እንዳታጫንቅ ይንሽ እንደዚህም ቤት ጠይቁል ጤና ጣቢያ ሄጄ ያመጣሁትን ውጤት ለእሱ አሳየዋለሁ ማለት ነው። በጣም የሚገርም ፍራንክ ነው። ከዛ በኋላ ሄደን ቤት አስገዝተን አስፈርመ ነው። ከዛ በኋላ ነው የምንነግረው ውሸት መሆኑን ማለት ነው። በቃ ዛሬ ያበደ ፍራንክ ላይ የሚሆነው የትም ሳትሄዱ ተከታተሉ ወዳቸዋለሁ። ወደ ጤና ጣቢያ እሺ ጋይዝ ዋናው ኪድን ጉድ ማደርግበት ቦታ ላይ ነው ያለሁት። እዚህ ጋ ምንድን ነው ያለው? ጤና ጣቢያ። ጤና ጣቢያ ገብቼም እንደማደርገው ኪድ አራተኛ ልጅ እርጉዝ ከሆች ምን ብሎኛል ቤት ብሎኝ እሱ ነው የማደርገው። እኔ እርጉዝ ስላልሆንኩኝ ያለኝ አማራጭ ምንድን ነው እርጉዝ ሴት ፈልጌ የእሷን የእርግዝና የሽንት ውጤት ቴስቱን ለቱሪዝ መሄድ ነው። ከዛ ቤት አስገዛለሁ ማለት ነው። እውነት ከልቡ ስለሆነ ያለኝ ቀል አደለም። ይሄ ነገር ጉድ አደርጓለሁ ሰራለ ማለት ነው። አሁን ጤና ጣቢያን ያለት ገብቼ እርጉዝ ሴት ፈልጋለሁ። ግን በጣም ነው የሚያሳፍረው። አብረን ነው ከእናንተ ጋር የምንፈልገው ከዛ ሽንት ሽን ሽኝና ያው ቴክስት ላድርግና ውጤቱን ይዤ ሊድራም ብላት፣ እንግዲህ ይቀናኛል ብዬ ተስፋ አደርጋለሁ ሰው። አሁንም የምንሄደው ወደዛ ነው፣ ወደ ጤና ጣቢያ። አብራችሁኝ ሄዱ። እኔ እንዴት እንደፈራው እኔ እንዳይመታኝ እራሱ ፈርቻለሁ ፊት፣ ምክንያቱም የሰው ውጤት ነው። እርጉዝ ነኝ ብዬ ይዤለት የምሄደው ማለት ነው። በቃ በት አብራችሁ ተከታተሉኝ። ምን ሄዳው ወደ ጤና ጣቢያ ጋይስ። እንግዲህ ደረጃውን እየወጣን ነው ሰው፣ እየፈለኩ ግን ሰው የሚባል የለም። የውላችሁ እላይናቸው ሰዎቹ ያሉት ጉድ ፈላ ምንድን እንግዲህ እዚ የገባት እንትን ጤና ጣቢያ ግን ሰው የሚባል የለም። ስገባሽ ማርያምን ያው እኔ ብቻ ነው ሀይላንድ አግኝቼ፣ የውላችሁ ጋይስ ውሃ ነው ሸንተሽ ከዚ ዚ ጋር ነው ማርያምን አላስገባሽም እንዴ? ስጠፍስ አይ ቅዱስ ልጁ የኔ ነው። እኔ ነኝ የማሳድገው። ልጁ ያው አግኝቼ አሁን አንድ እርጉዝ እሷ ቴስት ምታደረገሽ እንት ቤት ይገባ ነው። ከዛኔ ቁጭ ይጠብቃሉ ማለት ነው እዚህ ጋር እዚህ በርቺ፣ አይዞሽ እሺ። ጋይ አሁን ገብታለች እሷ ሽንት ቤት፣ እኔ ደግሞ ቆሜ እየጠበኳኝ ነው። ግን ሽንት ያልመጣም እያለችኝ ውሃ ልገዛላት ነበረ፣ ግን ውሃ የለም አሉኝ እዚህ እና አሁን እሷ ሽንት ቤት እንደ

እነግራችኋለሁ ማለት ነው። ደስ የሚል ዜና አለኝ። ደስ የሚል ዜና አለኝ። እሺ፣ እነዚህን የመሰሉ ቆንጆ ቆንጆ ልጆች አሉ። ሰው በድጋሚ ደግሞ ሌላ እዚህ ውስጥ እዚህ ውስጥ ሳይኖር አይቀርም። አሁን የብሬ ነው የብሬ ነው ሻት እኮት ይሄማ ደስታችን ግዴታ መቀረስ ስላለበት ነው። ስለዚህ አሁን ቴስት አድርጌ እውነት ያሳይክ

አያስብ እንዲህ አራተኛ ልጅ አሁን ስለዚህ እችን ሻርፕ ያስኩት ላይ ምንድን ነው እዛ አሁን የነደፍ ትሄዳለህ ቦታውን አቅጣጫውን እነግርሃለሁ ሳር ቤት ነው እዛ ስደርስ ሰርፕራይዝ ስለሆነ አይነ እንደዚህ ይታሰራል ማለት ነው እ ሳር ቤት ነው

ሰላም እሱ እነግርሀለን። አብረን ከኤደን ጋር ከዚህ በፊት ተገናኝተን ነበረ። ምንድን ነው ሰርፕራይዙ? ያው ከዚህ በፊት ያመለጡኝ ሳይቶች ነበሩ። አሁን ላይ ደግሞ ኦፈር እንዳወጣችሁ ስለሰማሁኝ አዲስ ኦፈር እንዳወጣችሁ ስለሰማሁኝ አሁን ላይ እንዳይመልጠኝ አይፈልግም። በብዙም ፈተናዎች ነው እዚጋ ያመጣሁትኝና እስ ያሉትን ነገሮች አስረጅልኝ። ከዛ ዲቴል ነገር ኦኬ። ከረንትሊ ያኛውን ሳይት ከዚህ በፊት የነበረውን ኢንፎርም አድርጌሽ ነበረ። እና አሁን ላይ አዳዲስ ሳይቶችን ስናወጣ በዛም ደግሞ ተቀራራቢ የሆኑ ሎኬሽኖች ላይ ነው መል አዲስ አበባ ላይ እያወጣ ነው ያለ ነው እና እሱን እንዳያመርጥሽ ብ እንዳያመርጠ ብለሽ ስለነገርሽኝ ነው የደወልኩልሽ። ማን ናቸው ምንድን ናቸው? እንደ አራስ ሰርፕራይዝ ነው አማራጭ ስለሌለኝ በዚህ መንገድ ነው ማለት። ኦልሞስት አሁን ላይ ሁለት ሺ አስር ጀምሮ በሬል ስቴት ግንባታ ዘርፉና በማልማቱ ላይ ተሰማርቶ ያለ ድርጅት ነው ከዚህ በፊት ኦልሞስት በስምንት ዓመት ጊዜያቶች ውስጥ ደግሞ ወደ አስር የሚሆኑ አፓርትመንት ቤቶችን እና ሱቆችን ለደንበኞቻችን ቤክተር አድርገናል። አሁን በዩኒት ደግሞ ስናስበው ኦልሞስት ወደ ሶስት መቶ አርባ የሚገኑ አባወራዎችን የሚኳደቤት አድርገናል ማለት ነው። ሶ የተለያዩ ሎኬሽኖች ላይ አውጥተናል። አሁን አዳዲስ ኦፈሮች ማይም በዛ ነው ይዛክ የመጣችው ሰላሳ አምስት ፐርሰንት ቅናሽ ያደረግንባቸው ሳይቶች አሉን። አሁን ላይ ወደ ሳር ቤት፣ አዋሬ እና ደግሞ ገላን አካባቢ ሱቆችን ላውንች አድርገናል አሁን ላይ ማለት ነው። ሱ ከዚህ በፊት ሳር ቤት ላይ አዲስ ሳይት አውጥተን ኢንፎርም አድርጊያት ነበረ። ዘሙሄዳውን ይሄ አው ከዚህ በፊት አውርቻት ነበርና ሳር ቤት ላይ ቅናሽ አድርገን ያወጣነው ሳይቶች ነበሩ። ወደ አስራ አንድ ወር አካባቢ ሆኗል አሁን ላይ ማለት ነው። የዛኔ ስንጀምረው ገና ነበረ። አንደኛ ፍሎር ላይ ነጠለው አሁን 14ኛ ፍሎር ላይ ደርሶ ፕሮግረሱ ማለት ነው። ኦልሞስት በጣም ብዙ ስራው ተሰርቷል። ለመጠናቀጥም ትንሽ ቀን ትንሽ ጊዜያቶች ናቸው የካፒታል ላይ ማለት ነው። ሶ ይሄንን ፕሮግረስ ስታየው አዲስ እንደዚ አይነት ሳይት ሲወጣ ደው ላይ ነበረ። ሶ ኢንፎርም አደረግኳትኝ ማለት ነው። ቅናሽ 35 ፐርሰንት ይዘን የመጣ ነው አሁን ላይ

አሁን ላይ ያወጣን ሳይቆ 35% ቅናሽ ያደረግንባቸው የሳቤት እና የአዋሪ ሳይታችን ላይ እነሱ ላይ 35% ሁለተኛ ቅናሽ አድርገናል። እንደዚሁም ደግሞ ቀስ ብሎ መክፈል ለሚፈልጉ ደንበኞች ደግሞ ቀስ ያለ መክፈል ፈልጋለ ስለሱሳኑ ድረስ ቤቱን እስከምንረክበው ድረስ የሚሉ ደንበኞች ካሉ ደግሞ ቀስ ብሎ የሚከፍሉበትንም አማራጭ አሰባሽ ተነፋቸዋል ማለት ነው። ሁለት አይነቱን ላከፋፈል ይመቻል። ቀስ ብላችሁ መክፈል የምትፈልጉን ከሆነ ከ30% ጀምሮ ቅናሽ እናደርግላቸዋለን። መቶ ፐርሰንት የምትፈልጉ ከሆነ ደግሞ ሰላሳ አምስት ፐርሰንቱም ከደካንጣ ዋጋው ላይ እንቀንስላቸዋለን ማለት ነው። ትክክለኛ ቦታ ይመጣቸ ለም አስተዋልሽዋል ማለት ነው። ግን ደናደረግ ላሸግርሽ እነዚህ ነገሮች ስናደርጋው ፋሲልቲዎች አሉ፣ ሆስፒታል አለ፣ የገበና መካከል አለ፣ ብዙ ነገሮች አሉ፣ ለእኛ ትምህርት ቤት አለ። አሁን እንደዚህ ነገሮች እዛ አካባቢ ላይ ይኖራሉ ወይ ኤርፖርት ብዙ ነገሮች አሉ እና ከዚህ አንጻር ድንገት የምናገኛቸው ማናገኛቸው ነገሮች ብትነግሪኝ በጣም ደስ ይላል። ሳይታችን የሚገኘው ሳርቤት ቫቲካን ኤምባሲ ጋር ያ ማለት ሲልክሮድ ሆስፒታል ፊት ለፊት ጋር ማለት ነው። ሲልክሮድ ሆስፒታል አለ። ጊብሰን ምርት ቤት ፊትለፊታችን ነው። የተለያዩ የንግድ ማዕከሎች አሉ። የህፃናት ማቆያ ቦታዎች አሉ። ደረንቆድ ላይ ኢንቨስትመንትም ተመራጭ የሆነ ቦታ ነው። ህንጻችንን ደግሞ ስናየው ደግሞ አሜኒቲዎቹ ስታንድባይ የሆነ ጀነሬተር ያለው፣ ስታንዳርዳቸውን የጠበቁ ሊፍቶችን የምንገጥመው ቴራሴ ጋራ መገልገያ ይኖረዋል። ይሄ ፕሮግራም ኢቨንት ቢኖራችሁ ለፕሮግራም ማዘጋጃ፣ ለደስታ፣ ለሀዘን ስቶሮች ይኖሩታል። የራሱ የሆነ ኪችን ያለው መታጠቢያ ቤት ያለው ቴራስ ቤት የራሱ ይኖረዋል። ደግሞ ስ መቱ ጋቤ ላይ ያረፈ ማለት ነው። በደንብ አሚኒቲዎቹ የተሟዡ በጣም ስታንዳርቱን የጠበቀ በጣም ቆንጆ ሎኬሽን ላይ ያለ አፓርትመንት ነው ሚሰራው ማለት ነው። አካባቢውን ደግሞ ስናየው ለኢንቨስትመንትም ተመራጭ ነው። ያ ማለት ሳር ቤት ጋር አብዛኞቹ ኤምባሲዎችም ሆነ ዲፕሎማቶች የሚኖሩበት መገኛ ሳር ቤት ነው። ለኢንቨስትመንትም እንሽተውም እናከራየው ወይ ደግሞ እናጠፍ ገንዘብም ለመያዝ በጣም ጥሩ የኢንቨስትመንት አማራጭ ነው። አዋሪ ያለው ሳይታችን ደግሞ ጂፕላስ 21 የሆነ ህንፃ ነው። ከሰባስምት ካሌ ጀምሮ ከባለ አንድ መኝታ ቤት ጀምሮ አለ። እሱም በተመሳሳይ የመኪና ማቆሚያ በቂ ሆኗል። የመኪና ማቆሚያ ይኖረዋል። ስታንድባይ ጀነሬተር፣ ሊፍቶች ይኖሩታል። የመኪና ቻርጅ ማድረጊያ ይኖረዋል። በጣም ዘመናዊ ሆነ አፓርትመንት ነው የምንገነባው ማለት ነው። ሎኬሽኑን ደግሞ ስናየው ለፍሬንድሺፕ ፓርክ ቅርብ ነው፣ ለፓርላማ ቅርብ ነው። እሱም ሴቶች አደባባይ ትንሽ ከፍ ብሎ ነው ለአረፍቶ ሚዲያ ጋር ነው ያለው ሳይታችን እና በጣም ቆንጆ የሚባል ሎኬሽን ሶቴምር አንደኛው የሚታወቅበት በመሆንደናው ጥሩ ጥሩ ሎኬሽኖች ላይ አፓርትመንቶች በመጠባት ነው ማለት ነው። ስለዚህ ያለንን ነገር እንጀምራለን ማለት ነው። እንጨርሳቸው ነገሮች እንጀምራለን። ስለዚህ ምንም ሀሳብ ለውጥ እንዳይመጣ እዚህ ጋ እንድንጨርስ ስላከፋፈሉም፣ ስለቦታም ስለሆኑ ነገር ትንገረን። ያው እንድትጎዳም ስለማልፈልግ በግማሽ መክፈል አለብን ስለዚህ ኢደን ነጋሪን የትኛው እንዴት መክፈል እንዳለብን ስለ ሳይቱ የተወሰነ ነገር ነጋሪን ስ እኛ የምንወስደው ማለት ነው። የሳርቤት ሳይታችን ላይ ከ81 ካሬ ባለ ሁለት መኝታ ቤት እስከ 153 ካሬ ድረስ ባለ ሶስት መኝታ ቤት ድረስ ያለን። ከመሀል እነዚህ 146 ካሬ 6 ካሬ ደግሞ ባለ ሁለት መኝታ ቤቶች አሉ። ካሬ አማራጮቹ እነዚህ ናቸው። ከ81 ካሬ እስከ 153 ካሬ ድረስ ካሬ አማራጭ ያለን ማለት ነው። መቶ ፐርሰንት ለሚከፍሉ ደንበኞቻችን በካሬ 7500 ብር የምንሸጠው ማለት ነው። ያንን በከፈሉበት ዋጋ ምን አይነት የዋጋ ማስተካከያ ሳናደርግ ቤቱም እስከምትረከቡበት ጊዜ ድረስ በዚህ ዋጋ ትስተናገዳላችሁ ማለት ነው። መሀል ላይ ዶላር ቢጨምር ማቴሪያል ቢጨምር እናንተን አፌክታ ያደርጋል። በዚህ ዋጋ እስከ መጨረሻ ድረስ አብረን እንቀጥላለን ማለት ነው። ሱቅ ለሚፈልጉ ደንበኞቻችን ደግሞ ከሁለት ነጥብ አምስት ሚሊዮን ብር ጀምሮ ጠቅላላ ክፍያ ገላን ላይ ገላን ቃሊቲ ላይ ማለት ነው እየሸጠ እንገኛለን። ቅድመ ክፍያ ደግሞ አምስት መቶ ሺህ ብር ነው ሶ በሁለት ነጥብ አምስት ሚሊዮን ብር የሱቅ ባለቤት መሆን የሚችሉበትንም አማራጭ አውጥተናል ማለት ነው። ይሄ ማለት አሁን ባልች ዋጋ ነው። እስክንረከብ ድረስ ዋጋ የሚቀጥለው እዛ ዋጋ ሁሉም ዋጋ እንደሚታወቀው፣ በውጭ አገር በጣም ብዙ ተመልካቾቻችን አሉ። ተመልካቾቻችን ፕሮግራም ካዩ በኋላ እንዴት ነው መግዛት የሚችሉት? ሽያጭኛ ፕሮሲድ ስናደርግ የሶስት አይነት መንገድ አለ። አንደኛው ደንበኛችን እዚህ ካለ ያለውን ነገር አይቶ ነገር ቼክ አድርጎ በራሱ መጥቶ መዋዋል ይችልበት ራሱ ማለት ነው። ሁለተኛው ደግሞ ተወካይ ካለው ደንበኛችን ተወካይ ካለው በተወካይ በኩል ማለቅ ይችላል። ሶስተኛው ደግሞ ውጭ ሀገር ሆኑ እዚህ መምጣት የማይችል ግን መግዛት ተፈለገ የምናደርገው ምንድን ነው ያለውን ነገር መረጃውን ሁሉንም ነገር ከሰልጠነው በኋላ ውሉን እንልክለታለን ማለት ነው። እዛው ባለበት በዴችል ያለበት ቦታ ላይ ይደርሷል። ከዛ በኋላ እሱ ያለውን አታችመንቱን አንብቦ ፈርሞ መልሶ ይልክልናል ነው እኛ ደግሞ ደረሰኝ ቁርጠን አታችመንቱን አድርጋት ሁሉንም አድርገን ማተም መተን ፈርመን መልሰን እንልክለታለን ማለት ነው። በመሀል ተጨማሪ የሆኑ አፕዴቶች ምናምን ካሊሳይት ፕሮግረሱ ምናምን ደግሞ ያንሳን በኢሜይሉ ዋትሳፕ ኢንፎርማሊ ማረግበት አማራጭ ነው ያሉ በተጨማሪ ደግሞ እዚህ መክፈል የማይችሉበት ሁኔታ ካለ ደግሞ እሱ አድሬስ አለ በዛ በኩል መክፈል ይችላሉ ማለት ነው ከታች በምናስቀምጠው ስልክም ደግሞ እየደወሉ መረጃውን መውሰድ ይችላሉ ያው ነገር መጠየቅ ይችላሉ ማለት ነው እሺ ለእኛ የሚሆንን ያው ትልቁ የሚባለው ካሬ መሆን አለበት ክቱም ቤተሰብ ስለሆነን እና አሁን ደግሞ አራተኛውም ስለሚመጣ ትልቅ ያለው ስለሚሆን እሱ ይመርጫለን ምን ትላለን ሆነ ነው፣ እንደዛ 3 ጅጋ ያሉትን ካሬ ነው። ትልቁ ካሬ ያለው ተጨማሪ ሰራተኛ ትላለ። ትልቁ እሱ ነው እሱ በዛ መሰረት ሁሉን ላዘጋጅላችሁና እርሳሚ የነገችው ነገር አለ። የለማ ደስ ብሎኛ ኢንፎርሜሽን ቀድመሽ ስለነገርሽ ስለ ነገርሽኝ በጣም አመሰግናለሁ። የባለፈው አምልጦኝ ስለነበረ ስላደረግሽ ነገር ሁሉና በጣም አመሰግናለሁ። ግን ለአንተ ያው ለእኛው ነው። ይህን ነገር ያደረኩትኝ እኛን የሚጎዳ ነገር አይደለም። ያደረኩትኝ ያው እዚህ ጋ የሚጠቅም ነገር ነው ያደረኩት። ግን ቅድም ያሳየውክ ቅድም ያሳየውክ የእርግዝና ውጤት የኔ ድል

ሁላችሁም እንግዲህ የቀኑ ቪዲዮ አይታችሁታል። ተሸውጄ ነበር። ስቄ የመጣሁት እንግዲህ በምክንያት ነው። አስቤበታለሁ በጣም ነሳመነችኝ። ይሁንልሽ ይመስለኛል። እምቢ እንደምላ ስላወቀች ነው ያንን የተጠቀመችው። ያንንም ስላገናዘብኩ ነው የመጣሁት እንጂ አጠገቦች አትጠጋም ነበር። በጣም ጣልተን ነበር። ስለሆነ ይሁንልሽ። ዞሮ ዞሮ ባህሪን ስላወቀች ነው፣ እምቢ እንደምላ ስላወቀች ሲስተም ተጠቅማ ነው። እቺስቲ እናንተም ተመልካቾች ባሎቻችሁ እንደዚህ ሸውዷቸው፣ አላብራታም ግን ላይ ሰርቷል። አህ ምን ትያለሽ? ብቻ ለኛም ለልጆቻችንም የሚጠቅም ነገር ስለሆነ ያደረኩት ደስተኛ ነኝ። በመጨረሻ አደለም አሁን ደስተኛ ነኝ። አሁን ደስተኛ ነኝ። ዞሮ ዞሮ በጣም አመሰግናለሁ። ጥሩ ኢንቨስትመንት ነው ብዬ አስባለሁ። እናንተም እስቲ የኛ አባል ሁኑ፣ ተቀላቀሉ፣ ኢንቨስት አድርጉ እላችኋለሁ። በቀጣይ ባሪፍ ባሪፍ ቪዲዮ እስክንገናኝ ድረስ እንዴት ነው የምላችሁ? ደህና ደህና ደህና ደህና ሰንብቱ ብለናል። ቻው ቻው።